የማሽተናትርን ጉዳይ እንመልከት። እንግዲህ ባለፉት አምስት ተከታታይ ጨዋታዎች ላይ አልተሸነፈም። ሁለቱ ናቸው አቶ ሶስቱን አሸንፏል። ማጥቃቱ ተሻሽሏል። ይሄ በግልጽ የሚታየን የማንቸስተር ዩናይትድ ማጥቃት እንደተሻሻለ ነገር ግን መከላከሉስ የሚለውን ጉዳይ እንመልከተው። ብዙ ግቦች ይቆጠሩበታል። ስቲል ዩናይትድ አይደለ እናንሳይን ጉዳይ። አዎ ልክ ነው። ማንቸስተር ዩናይትድን በተመለከተ ከብዙ ሩቅ በማይባል ጊዜ ውስጥ በተለይ ሶስት ተከታታይ ጨዋታዎችን እንዳሸነፈ ለምድ ነው ቡድኑ ሰሞኑን ውጤት እያገኘ ያለው ደግሞ ጥሩ እየተጫወተ ያለው ጥሩ መጫወት ከውጤት ጋር ስለተወዳጀ ማለት ነው። ግን ከዛ በፊት እየተሸነፈም ጭምር ጥሩ ተጫወተ የምንልባቸው ጨዋታዎች ነበሩ። ለምሳሌ አርስናል ጨዋታ፣ በተለይ የፕሪሚየር ሊግ የመጀመሪያው ጨዋታ። ግን በቅርብ ጊዜ በውጤትም በኩል በቀደም ሊያስቆጭ ይችላል። አንድ ለዜሮ ላይ ተቆጠቡ፣ ሲት አደረጉ። የኖቲንጋም ፎረስትም ጨዋታ እንደዚሁም። በሁለቱም ጨዋታዎች ዩናይትድ ትልቅ ክሬዲት መውሰድ ያለበት ፋይት ባክ አድርጓል እና አቻ ወጥቷል ሁለቱም ጨዋታዎች ላይ። የኖቲንጋም ፎረስቱም ጨዋታ፣ የቶተናሙም ጨዋታ። በተለይ ደግሞ የቶተናሙ ጨዋታ ደግሞ መጨረሻዎቹ ደቂቃዎች ላይ የተቆጠረ ያቻነት ጎል ነው። የፈለግሽውን መምረጥ ትችላለሽ። ያን ጊዜ እንግዲህ ከአንድ ለዜሮ መመራት ሪቨርስ መደረግ ነበረበት ወይ ወደ ሁለት ለአንድ፣ አንደኛው ክርክር ነው። አሁንም ቡድኑ ብዙ ጎሎች ይቆጠሩበታል፣ ግን ደግሞ የፍልሚያ መንፈስ አለው። ፋይቲንግ ሜንታሊቲ ያለው ቡድኑ ልንል እንችላለን። በሁለት አስተያየት ሊታይ ይችላል። ግን በጠቅላላው እንደ እንደ ጉዞ ግን እኔ ያለፉትን አምስት ጨዋታዎች ብቻ ሳይሆን የማንቸስተር ዩናይትድ እኔ ማየት ከጀመርኩበት ጊዜ ጀምሮ ወለሉ የዝቅታው ነጥብ የግሪምስቢ ጨዋታ ነው። ለእኔ በእኔ ኤክስፒሪንስ ዩናይትድ በተለይ ከአሌክስ ፈርጉሰን መልቀቅ በኋላ ብዙ አስቸጋሪ ዓመታት እና እንዲህ አይነት ስሜት እንዲሰሙን የሚያደርጉ ብዙ ጨዋታዎች ነበሩት። ብዙ ወለሉ ላይ የደረሰው የሚመስለኝ ግን የግሪምስቢ ጨዋታ ነው። ምክንያቱም ቢ ቡድኑን ተጠቅሞ ቢሆን ኖሮ ድራማ አልነበረም በሲኒየር ተጫዋቾች የተሰለፉበት ጨዋታ ነው የነበረው ግሪምስ ቢ ደግሞ ለጥቂት ፕሮፌሽናል የሆነ ቡድን በቅርብ ዓመታት ወደ አማተር ሊግ ወርዶ ጭምር የነበረ ቡድን ነው እና ያንን ጨዋታ መሸነፋቸው በአሞሪም አሰልጣኝነት ብቻ ሳይሆን በአጠቃላይ በዩናይትድ ታሪክም በዩናይትድ ግዙፍ ታሪክም ከሚጠቀሱ የዝቅታ ነጥቦች መካከል አንደኛው ነው በመለያ ምት ነው የተሸነፈው እና ያ ጨዋታ የሆኑ የማይረሱ አንዳንድ ትውስታዎች ትቶ የሄደ ነው። ለምሳሌ ሩበን አሞሪም በዛ ዝናባማ ምሽት በአሳ አጥማጆች ከተማ የታክቲክ መፍትሔ ለመፈለግ የሚያደርገው ጥረት በአንድ የቪዲዮ ምስል ተወስዶ፣ ይሄ በቃ የሩበን አሞሪምን የማንቸስተር ዩናይትድ አሰልጣኝነት ስናስብ የሚያጅበው ምስል ነው የሚል ግምት ነበር። እሱም ከጨዋታው መጠናቀቅ በኋላ በጣም ተስፋ የቆረጠ ሰው አስተያየት ሰጥቶ ነበር ራሱ ሩበን አሞሪም። ከዛ ጨዋታ በኋላ አሁን ሰሞኑን ያሉበት ሁኔታ ግን ፍጹም የተለየ ነው። እኔ እንደዚህ በቶሎ ሪከቨር ያደርጋሉ የሚልም ግምት አልነበረኝም። ያለፍት ሁለት ጨዋታዎች የሚያስቆጩ ነጥቦች ነበሯቸው፣ የሚያሳስቡ ዩናይትድ ያልተሻሻለባቸው ሌሎች ጎኖች አሉ፣ ግን ከቀደም ካሉት ጊዜያት ጋር ካወዳደር ነው ፍጹም የተሻሻለ ጊዜ ነው። ሜዳ ውስጥ የተሻሻሉ ነገሮች አሉ። ሌላ የዝቅታ ነጥብ ምናልባት የዩሮፓ ሊግ የፍጻሜ ጨዋታ ሊሆን ይችላል። አሰልጣኙ በቀደም ከቶተናም ጨዋታም በኋላ ከኖቲንግሃም ፎረስትም ጨዋታ በኋላ ጥሩ ነው ብሏል፣ በቅርብ ጊዜ ቡድኑ እያሳየ ያለው መሻሻል። ግን በጣም ብዙ ችግሮችም ደግሞ አሉብን ብሏል። ግን ለምሳሌ በቀደም ስናነሳ እንደነበረው ለአንዳንዶቹ በዚህ በአሞሪም ሲስተም ውስጥ ላሉት ሽንቁሮች መፍትሄ አግኝቷል። ለምሳሌ ሁለት ንጹህ አማካዮችን ብቻ ነው ቡድኑ የሚጠቀመው። ሁለት ንጹህ አማካይ ብቻ የሚጠቀም ብዙ ቡድን አታይም። የበለጠ የአማካይነት ዝንባሌ ያላቸው ሌሎች ተጫዋቾችን ቡድን ውስጥ ይኖራሉ። ለምሳሌ አርሰናል አሁን በሁለት አማካይ ነው የሚጫወተው ልንል እንችላለን፣ ግን ኢንቨርት የሚያደርጉ ፉልባኮች አሏቸው። ኤዜ፣ ኦደጋርድ አይነቶቹ ተጫዋቾች ከአጥቂነት ይልቅ የአማካይነት ዝንባሌ ያላቸው ተጫዋቾች ስለሆኑ በሶስት አማካኝነት ልትፈርጃቸው ትችላለች። በሌሎችም ቡድኖች ጓርዲዮላ አራት አማካዎች አምስት አማካዎች በአንድ ጨዋታ ይጠቀማል። ኢንቨርት የሚያደረጉ ፉል ባኮች ወይም ልክ እንደ ጆን ስቶንስ አይነት በጨዋታ ውስጥ ስድስት ቁጥር ወይም ሁለተኛ ፒቮት የሚሆን ተከላካይ አይነት። ስለዚህ ዩናይትድ በዚህ ዩኒክ ነበር ለረጅም ጊዜ። አሁን የስትራክቸር ለውጥ አላደረግም፣ ግን ዊዝን ተ ስትራክቸር አንዳንድ አጀስትመንቶች ግን አድርጓል። በቀደም እንዳነሳሁት ለምሳሌ ከመጀመሪያዎቹ አስር ወራት የአሰልጣኝነቱ ዘመን በኋላ ባለፈው አንድ ወር ገደማ ሁለቱ ተከላካይ ሙከራዎች ተደርገው ያውቃሉ። ሌላ ጊዜ ግን በግልጽ በሚሻሻል መጠን የሁለቱ በተለይ አንደኛው ከሶስቱ የመሀል ተከላካዮች አንደኛው፣ አንዳንድ ጊዜ ሉክ ሾ፣ አንዳንድ ጊዜ ማታይስ ደ ሊት ከራሳቸው የመሀል ተከላካይነት ስፍራ ይወጡና አጥቂውን ይከተሉታል። ለምሳሌ አሁን በባለፈው የብራይተን ጨዋታ ዳኒ ዌልቤክን ኳስ ለመቀበል ወደ ራሱ ሳጥን ሄዶ ነበር እና ዞር ሲል አጠገቡ ማታይስ ደ ሊት አለ። ስለዚህ ከኋላ ከፊት ድሮፕ እያደረገ የሚድፊልድ ኦቨርሎድ ለመፍጠር የሚሞክር የማጥቃት ተጫዋች ካለ አሁን አይቻለም። ምክንያቱም የማንቸስተር ዩናይትድ አንደኛው ተከላካይ ቢያንስ ይወጣል ከራሱ ቦታ። ይሄ ደግሞ የአሞሪን ቡድን የስፖርቲንግ ሊዝበን ያደርገው የነበረ ነው። ለረጅም ጊዜ የነበረው ኮንፊዥን እሱ ነው። አንደኛ ኡጋርቴ የዛ ቦታ ተጫዋች አይደለም። የዛ ቦታ ተጫዋች ነው፣ ግን ቦታውን የራሱ ማድረግ አልቻለም። ብቸኛው አትሌቲሲዝም ያለው የማንቸስተር ዩናይትድ አማካይ እሱ ነው፣ አሁን አካላዊ ቅልጥፍና ያለው ግን ደግሞ ከፍተኛ የፎርም ችግር ያለበት ተጫዋች ነው። ለዚህ ነው ብዙ ጨዋታ ማይጫወተው። ካሰሚሮ 33 ነው 34 ዓመቱ ነው። ስለዚህ 40 ሜትር ወደፊት 40 ሜትር ወደ ኋላ 20 ሜትር ወደ ጎን እንዲከላከል የምትጠብቂው አይነት ተጫዋች አይደለም። ብሩኖ ፈርናንዴዝ እሱም ከ30 ዓመት በላይ የሆነ ተጫዋች ነው። እሱ ደግሞ ለዛ ቦታ ሪፐርፐዝ የተደረገ ተጫዋች ነው እንጂ ጥልቅ አማካይ አይደለም ወይም መደበኛ ቦታው አይደለም። እዛ ቦታ ላይ መጫወት ይችላል ግን መደበኛ ቦታው አይደለም። በተለይ በዚህኛው አይነት የሚድፊልድ ስትራክቸር። ስለዚህ ብዙ ቡድኖች በተለይ በመጀመሪያዎቹ ሳምንታት የፉልሃም የብሬንፎርድ ኢቨን የአርስናል ጨዋታ፣ አርስናል ጥሩ ባይጫወትም እዛ ጨዋታ ላይ ብዙ ጊዜ ትርፍ ሰው ያገኝ ነበር። አርስናል ኦደጋርድ ሁሌ ትርፍ፣ ሁሌ ነጻ ነበር። ይህንን ተጨማሪ ከራሱ የመከላከል ቀጠና የሚወጣ ተከላካይ መድፈን ስለጀመረ አሁን ግፋ ቢል ሁለት ለሁለት ነው የሚሆኑት። ሁለት የማንቸስተር ናይትድ አማካዮች ከሁለት የባላጋራ ቡድን አማካዮች ጋር ቢያንስ በቁጥር ብልጫ ትወስችም መሀል የቁጥር ብልጫ። ከዛ እነዛን ሁለት የሁለት ለሁለት ፍልሚያዎች የማሸነፍ ጉዳይ ይሆናል ማለት ነው። ግን ቢያንስ ሰርፕለስ ተጫዋች ስላለ አይደለም ያ እየሆነ ያሉ። ስለዚህ አሰልጣኙ ይህንን የበለጠ ፕሮአክቲቭ ተከላካይ በመጠቀም መፍትሄ ለመስጠት ሞክሯል እና በንጽጽር የተሻለ ውጤት እያመጣል። ግን እሱ ብቻ ሳይሆን የማንቸስተር ዩናይትድ አስር ቁጥሮች ብዙ ጊዜ ሶስት አስር ቁጥሮች ይጠቀማል በሮቴት እያደረገ ማቴዎስ ኩኛ፣ ብራያን ቤሞ እና ሜሰን ማውንት እነዚህ ተጫዋቾች ደግሞ ማንቸስተር ዩናይትድ ድሮፕ ያደርጋሉ፣ ወደ ኋላ ይመለሳሉ። ስለዚህ አማካይ ክፍሉ የበለጠ ፕሮቴክተር ነው። ይህንን በማድረጉ አሰልጣኙ መደነቅ አለበት። ማለት ከአሰልጣኙ መጠብቀው መፍትሄ ነው። እኔ ግን ያንን አድርጓል። መጀመሪያ አካባቢ የነበረው ችግር በቃ ሁሉም ሰው የሚያየው ድክመት ስለነበር ለምን በቶሎ መፍትሄ አላመጣም ሚል ወቀሳ ነበረበት። ለምን አንዳንድ ትዊኮች አላደረገም? እንዲ በፍልስፍናዬን አልቀይርም ፍልስፍና ካል ነው ሲስት ፎርሜሽንን ፎርሜሽን ለእኔ ፍልስፍና ነው አይደለም። ግን እንደው እንደዛ ከተባለ አሻሽሎታል በጣም እሱን ያው ባለፈው የጠቀስኳቸው ረጅም ኳስ መጠቀም፣ እንደዚህ የመሳሰሉት ነገሮችም ሌላ የዚህ ቡድን ፊቸሮች ናቸው። ግን አንድ በቅርብ ጊዜ እና ሌላ ማነሳው በቀጥታ ያሰልጣኙ ስኬት አድርገን መቁጠር እንችል እንደሆነ አላውቅም። ግን ጉዳት በጣም ቀንሷል ማንቸስተር ዩናይትድ አሁን የሼሽኮ የጉዳት መጠን አልታወቀም፣ አይደለም ተጎድቷል እየተባለ ነው። ግን የጉዳቱ መጠን ምን ያህል ጊዜ ከሜዳ እንደሚያረቀው አልታወቀም። ያው ከብሔራዊ ቡድን ጨዋታዎች ውጭ ሆኗል፣ ለስሎቬኒያ እየተጫወተ አይደለም። ግን ከሱ ጉዳት በፊት የማንቸስተር ዩናይትድ አንድም ተጫዋች ጉዳት ላይ አልነበር። እሱ በጣም አስገራሚ ነገር ነው። በተለይ በዩናይትድ በቅርብ ጊዜ ካለ የጉዳት ታሪክ አንጻር ሊሳንድሮ ማርቲኔዝ ነው እየተጫወተ ያልሆነው። ግን እሱም ልምምር ጀምሯል፣ በጉዳት ዝርዝር ውስጥ የሚመደብ አይደለም። መቼ ወደ ሜዳ ይመለሳል ካልሆነ በስተቀር ከጉዳቱ አገግሟል። ቀስ እያሉ ማኔጅ ለማድረግ እየሞከሩ ነው። በቅርብ ጊዜ እንደምታቂው የዛሬ ሁለት ዓመት አካባቢ ስልሳ ስድስት የተለያዩ ጉዳቶች የማንቸስተር ዩናይትድ ተጫዋቾች ገጥሟቸው ስለነበር የጉዳት ጉዳይ የማንቸስተር ዩናይትድን ስኬት ብዙ ወደ ኋላ የሚጎትት ነበር። ለምሳሌ ከባየር ሚኒክ ጋር በነበረ ጨዋታ በ2023 24 የውድድር ዘመን የቻምፒየንስ ሊግ የመጀመሪያ ጨዋታቸውን ከሚኒክ ጋር ሲያደርጉ አስር ተጫዋቾች በጉዳት ከሜዳ ርቀው ነበር። የውድድር ዘመኑ እንደተጀመረ በስድስተኛው ጨዋታ ማለት ነው። አራት ለሶስት ተረቱ። ያንን ጨዋታ ግን በዚህኛው የውድድር ዘመን ማርቲኔዝ፣ ኑሰር መዝራዊ፣ ማቴዎስ ኩኛ፣ ሜሰን ማውንት፣ ዲዮጎ ዳሎና፣ ሀሪ መጓየር ብቻ ናቸው ጉዳት የገጠማቸው። ግን ከእነዚህ ተጫዋቾች ውጪ ከማርቲኔዝ በስተቀር ማለት ነው በድምር ዘጠኝ ጨዋታ ብቻ ነው እነዚህ ሁሉ ተጫዋቾች በድምር ያለፋቸው በጣም አነስተኛ ነው። አሁን በሌሎች ቡድኖች ብዙ ጉዳት ታያል። አርሰናል ውስጥ ለምሳሌ በጣም ብዙ ጉዳት አለ፣ በተለይ ከፊት ያሉ ተጫዋቾች ላይ። በቀደም አንድም የማጥቃት ቤንች አልነበረውም። ምክንያቱም ማርቲኔሊ ተጎርቷል፣ ማድዌኬ ተጎርቷል፣ ዮኬሬስ ተጎርቷል፣ ሀቨት ተጎርቷል። ሀቨት ደግሞ ሲዝኑን በሙሉ አልተጫወተ ማለት ትችላለች። ማድዌኬ በርካታ ጨዋታዎች ያለፉት አስር ጨዋታዎች ምን ገደማ አልፈውታል እንደዚህ። የዩናይትድ ግን ተደምሮ ዘጠኝ ጉዳት ብቻ ነው ያለፋቸው። ስለዚህ የፊትነስ ሪከርዱ በጣም ተሻሽሏል። ምናልባት አንድ ጥሩ የሚያብራራው ነገር ካለ ምሳ ያው አንድ ውድድር ላይ በሳምንት እየተጫወቱ ስለሆነ በቂ የሪከቨሪ ጊዜ ስለሚኖራቸው እሱም ሊሆን ይችላል። ነሰሰርሊ ኮችንጉ ምናምን ላይሆን ይችላል ግን ዩናይትድ በዚህም አንድ በግልጽ የሚታይ መሻሻል አለው። ሜዳ ውስጥ ግን በግልጽ ሌላ መነሳት ያለበት የማጥቃት ጉዳይ ነው። የማንቸስተር ዩናይትድ ማጥቃት በቁጥሮች በግልጽ እንደሚታየው በጣም ተሻሽሏል። አሁን ፕሪሚየር ሊጉን እየመራ ከሚገኘው ከአርሰናል በአንድ ብቻ ነው የሚያንሰው ያስቆጠረው የጎል መጠን። ከአርሰናል በላይ ያስቆጠሩ ቡድኖች አሉ፣ ሲቲ 23 ቼልሲ 21 ጎሎች። ግን እነዚህ ሶስት ቡድኖች ብቻ ናቸው፣ አርሰናል ሲቲ፣ ቼልሲ ብቻ ናቸው ከማንቸስተር ዩናይትድ የበለጠ ብዙ ጎል ያስቆጠሩት። ባለፉት ተከታታይ ጨዋታዎችም ያለፉት ሁለት ጨዋታዎች ላይ ሁለት ሁለት ጎሎች አስቆጥሯል። ከዛ በፊት ብራይተን ላይ አራት ጎል፣ ከዛ በፊት ሊቨርፑል ላይ ሁለት ጎል አስቆጥሮ ጎሎች እያስቆጠረ ነው። ይሄ ደግሞ ባለፉት ዓመታት የነበረ ከፍተኛ ችግር ነው። በአሰልጣኝ ኤሪክ ቴንሃግ አሰልጣኝነት ማንቸስተር ዩናይትድ ሁለት ሙሉ ሲዝኖች ሰልጥኗል። በሁለቱ ሙሉ ሲዝኖች ከስልሳ በታች የሊግ ጎሎች ነበር ያስቆጠረው ነገሩ የከፋው ደግሞ የቴንሀግም የአሞሪምም ሲዝን በነበረው ባለፈው የውድድር ዘመን አርባ አራት ጎል አስቆጠረ። ይሄ ከሀምሳ ዓመት በኋላ አነስተኛ ጎል ያስቆጠረበት የውድድር ዘመን ነው። አርባ አራት ጎል ማለት በፕሪምየር ሊግ ከወረዱት ቡድኖች በስተቀር አነስተኛውን ጎል ያስቆጠረው ቡድን ያደርገዋል ወደ ታችኛው ዲቪዚዮን ከወረዱት ቡድኖች በስተቀር። አሁን ይሄኛው ችግር በተለይ በመጡት አዳዲስ ተጫዋቾች ተጽዕኖ እምቤሞ በአስራአንድ ጨዋታ ስድስት ጎል መሰለኝ ያስቆጠረው በሁሉም ውድድሮች። አሁን በተከታታይ በሚደረጉት ጨዋታዎችም ጎሎች እያስቆጠረ ነው። በቀደም የስፐርስ ጨዋታ ላይ ጎል አስቆጥሯል። ባለፈው በብራይተን ጨዋታ ላይ ሁለት ጎሎች አስቆጥሯል። አንፊልድ ላይ ጎል አስቆጥሯል። እንደዚህ የእሱ ተጽዕኖ በግልጽ ይታያል። የሼሽኮን እንኳን እንጃ ምክንያቱም ሁለት ጎል ያስቆጠረው በእሱን ለመዳኘት ገና ይመስለኛል። በአስራ አንድ ጨዋታ ሁለት ጎል በጣም አነስተኛ ነው። ግን በቅርብ ጊዜ ደግሞ ሁሉንም ጨዋታዎችም እየጀመረ አይደለም። ያ የአዳፕቴሽን ጊዜ የሚጠበቅ ይመስለኛል። ማቴዎስ ኩኛ እንትን ነው ኮንሲስተንት ተጫዋች አይደለም። አንዳንድ ጊዜ ወርልድ ክላስ ተጫዋች ይመስላል። አንዳንድ ቀዝቀዝ የሚልበት ጊዜ አለ። ግን በጠቅላላ አሁን በጣም አሁን ዝውውር ነው ማለት የሚቻል ይመስለኛል። ስለዚህ በእነዚህ በመጡት ተጫዋቾችም ጭምር ታግዞ የማንቸስተር ዩናይትድ ማጥቃት በጣም ተሻሽሏል። አስራ ዘጠኝ ጎሎች አስቆጥሯል ዩናይትድ ባለፈው የውድድር ዘመን አርባ አራት ጎል ማለት አሁን ገና የውድድር ዘመኑ አንድ ሶስተኛ ገደማ ብቻ ተጉዘን ያለፈውን የውድድር ዘመን ግማሽ ሊደርስ ነው ዩናይትድ ካሁኑ ያስቆጠራቸው ጎሎች። የማንቸስተር ዩናይትድ ጎል የማስቆጠር ችግር ከአሌክስ ፈርጉሰን መልቀቅ በኋላ የነበረ ለረጅም ጊዜ የቆየ ችግር ነው። በአንድ ሲዝን ብቻ መሰለኝ ከሰባ በላይ ጎል ያስቆጠሩት በሊግ ውድድር ሰባ ሶስት ጎል ላይ ደርሶ ነበር ኦሌ ጉነር ሶልሻ ቡድኑን ባሰለጠነበት ጊዜ በተቃራኒው የጓርዲዮላ ቡድን በአንድም ሲዝን ከሰባ በታች ጎል አላስቆጠርም። ብዙ ጊዜ አነሳዋለሁ ይህንን ስታት የሁለቱም ቡድኖች የማጥቃት ሀይል ልዩነት የሚያሳይ ስለሆነ፣ የመጨረሻ የከፋው ባለፈው የውድድር ዘመን የነበረ ነው። ለዚህ ነው የማንቸስተር ዩናይትድ ኢንቨስትመንት፣ አብዛኛው ኢንቨስትመንት የማጥቃት ተጫዋቾችን ማምጣት ላይ ኢንቨስት የገንዘብ የወጣበት። አንድ ግብ ጠባቂ ከመጨመራቸው በስተቀር ዋና ዋና ፈራሚዎቻቸው በሙሉ፣ ሼሽኮ፣ ምቤሞና ኩኛ የማጥቃት ተጫዋቾች ናቸው። ለሶስቱ ከ200 ሚሊዮን ፓውንድ በላይ ኢንቨስት አድርገዋል። ሁለቱ ደግሞ የፕሪምየር ሊግ ልምድ ያላቸው ተጫዋቾች ናቸው። ስለዚህ ቶሎ መጥተው ልዩነት መፍጠር ጀምረዋል እና ዩናይትድ በዚህ ውድድር ዘመን ብዙ ጎል የሚያስቆጥር ቡድን መሆኑ አንድ ትልቅ መሻሻል ነው። ሁለት ነገር ያሳይሻል፤ የማጥቃቱ መሻሻል ብቻ ሳይሆን የማጥቃት ዝውውሮቻቸው መስራትን የሚያሳይ አሁን ባለፉት አመታት፣ ብዙዎቹ ያልተሳኩት ዝውውሮች የማጥቃት ዝውውሮች ናቸው። ብዙ ገንዘብ የተከፈለባቸው ከአንቶኒ ጀምሮ ወይ ሳንቾ እያልን ወይም ሆይሉንድ ወይ ሌሎቹ ብዙ ተጫዋቾች ከፍተኛ ገንዘብ ኢንቨስት የተደረገባቸው የማጥቃት ተጫዋቾች ነበሩ። ስለዚህ የኛው ዝውውሮቹ መስራት ስለመጀመራቸው የሚያሳይ ነው። እኔ ከትላንትና ስለ ግራኒት ጃካ ስናነሳ የእስካሁኑ የፕሪምየር ሊግ ምርጥ ፈራሚ የሚል ክርክር ሲቀርብ መጠቀስ ካለባቸው ዝውውሮች መካከል እሱን አንደኛው እንደሆነ በተለይ ደግሞ ከወጣበት ገንዘብ አንጻር ደግሞ ምናልባት ቤስቱ ስል ነበር ግን ቤሞ እዚህ ክርክር ውስጥ አለበት። ያለፈው ወር ኮከብ ተጫዋች ተብሎ ስለሆነ የተመረጠው አራት ሶስት ቡድኖች ብቻ ናቸው። ከዚህ ሊቨርፑልን ከጨመርና አራት ሊቨርፑልም ከማንቸስተር ዩናይትድ የበለጠ ጎል አስቆጥሯል። ግን ማጥቃቱ በጣም ተሻሽሏል። ትልቁ ጥያቄ አሁን አሁን ከሊቨርፑል በላይ ያስቆጥሯል እንጂ ሊቨርፑል አስራ ስምንት ጎል ነው ያስቆጠረ። ስለዚህ ሶስት ቡድኖች ብቻ ናቸው ከአንድ እስከ ሶስት ያሉት ሶስት መከላከሉ ግን አሁንም ችግር አለበት። እሱን ደግሞ እንመለስበት። የቀረኑን ጉዳዮች ደግሞ እናንሳ። ማንቸስተር ዩናይትድን እየተመለከትን ነው የምንገኘው። ማጥቃቱ እንደተሻሻለ እያነሳ ነው፣ በመከላከሉ ደግሞ አሁንም ብዙ ግቦች የሚቆጠሩበት ዩናይትድ ነው እና እንመልከተው። አዎ ብዙ መሻሻሎች አሉ ብለን ግን አንድ በጣም የሚያሰጋው ነገር የማንቸስተር ዩናይትድ ማጥቃት ከእሱ ጋር የሚቃረን የመከላከል ድክመት ነው። አሁን 18 ጎል ተቆጥሮበታል። በነገራችን ላይ እንደ ማንቸስተር ዩናይትድ ጨዋታዎች ብዙ ጎል የተቆጠረባቸው ጨዋታዎች የሉ። በጠቅላላው ዩናይትድ ያስቆጠራቸውን የተቆጠረቡትንም ጎሎች ካየሽ 37 ጎሎች ለዩናይትድ ተሳትፏል፣ ወይ ተቆጥሮበታል ወይ ያስቆጥሯል። 19ን አስቆጥሯል። ይሄ ከፊት ካሉት ሶስት ቡድኖች በስተቀር በፕሪሚየር ሊጉ በጣም ምርጡ ነው፣ ወይም አራተኛው ምርጡ ማጥቃት ነው። በመከላከል ግን ከማንቸስተር ዩናይትድ የበለጠ ጎሎች ያስቆጠሩት ያነሰ ጎል የተቆጠረባቸው ቡድኖች ሃያኛ ስፍራ ላይ ያለው ወልቭስ አስራ ዘጠነኛው ኖቲንጋም ፎረስት፣ አስራ ስምንተኛው ዌስትሃም፣ አስራ ሰባተኛው በርንሌና አስራ ስድስተኛው ሌድስ ከእነዚህ ብቻ ነው ያነሰ የተቆጠረበት። ምክንያቱም አስራ ስምንት ጎሎች ተቆጥሮበታል። አንድ የጎል ልዩነት ብቻ ነው ያለው ማንቸስተር ዩናይትድ ፖዚቲቭ ነው፣ ግን አንድ ብቻ ነው ያለው። ለምሳሌ አርስናል አስራ አምስት እንግዲህ አርስናል ከዩናይትድ በአንድ የተሻለ ጎል ብቻ ነው ያስቆጠረው። የጎል ልዩነቱን ካየሽ ግን አምስት ጎል ብቻ ስለሆነ የተቆጠረበት አስራ አምስት የጎል ልዩነት አለ። ይሄ በጣም ድራማ ይ ነው ማንቸስተር ሲቲም አስራ አምስት እንደዚሁ ከዩናይትድ በአራት ብቻ የሚበልጥ ጎል ነው የተቆጠረበት፣ ግን በአስር ያነሰ ጎል ደግሞ ተቆጥሮበታል። ከአርሰናል ጋር ያለውን ያህል ባይሆንም በጣም ሰፊ ልዩነት ነው ያለ። ዩናይትድ ከእነዚህ ቡድኖች እኩል እንዲፎካከር የሚጠበቅበት የውድድር ዘመን አለመሆኑን እረዳለሁ፣ ግን የመከላከል ድክመቱ ምን ያህል ስር የሰደደ እንደሆነ የምታቂው ባስቆጠራቸው ጎሎች ቶፕ ስሪ ብቻ ነው የሚበለጠው። በተቆጠሩበት የጎሎች መጠን ደግሞ የሚሻለው ከቦተም ፋይፍ ብቻ፣ ከታች ካሉት አምስት ቡድኖች ብቻ ነው የሚሻለው። እንዲያውም በአስራአንዱ የፕሪሚየር ሊግ ጨዋታዎች ዩናይትድ በስድስት የተለያዩ ጨዋታዎች ሁለት እና ከዛ በላይ ጎል ተቆጥሮበታል። ከግማሽ በላይ በሚሆኑት ጨዋታዎች ሁለት እና ከዛ በላይ የሚሆኑ ጎሎች ተቆጥሮበታል። ችግሩ አሁን የዩናይትድ ደጋፊዎች አንድ ሶስተኛ ስለሆነ የፕሪሚየር ሊጉ የእስካሁኑ ጉዞ ለአውሮፓ ውድድሮች እኮ ተስፋ ሊኖረን ይችላል የሚሉበት ሰሞን ላይ ነው ያለ ነው። ግን ባለፉት ሶስት ሲዝኖች ሀያ ቡድኖች ስልሳና ከዛ በላይ ጎል ተቆጥሮባቸዋል። አሁን የማንቸስተር ዩናይትድ አካሄድ የመከላከሉ ነገር ቶሎ ካልተሻሻለ፣ ከስልሳ በላይ የሊግ ጎሎች የሚቆጠሩበት ሌላ ሲዝን ሊሆን ነው። ሶስት ቡድኖች ብቻ ናቸው ከሀያ ቡድኖች ስልሳና ከዛ በላይ ጎል ተቆጥሮባቸው በየትኛውም የአውሮፓ ውድድር የተሳተፉት። ኮንፈረንስ ሊግም ሊሆን ይችላል፣ ዩሮፓ ሊግም ወይም ቻምፒየንስ ሊግም ሊሆን ይችላል። አሁን እንዲህ አይነት ድክመት አለበት። ይሄ ነው ቶሎ መቀረፍ ያለበት ችግር። በብዙ ጨዋታዎች ላይ ብዙ ሙከራዎች ይደረጉበታል። አሁን የባለፈው የኖቲንገም ፎረስት ጨዋታ እንዳለቀ አሰልጣኝ ሩበን አሞሪም አንድ ስታት አንስቶ ነበር። አስራ ሰባት ሙከራ እኮ ነው የተደረገብን አለ። ብዙ ጎል የሚቆጠሩበት በጣም ጥቂት የጎል እድል ብቻ የተጋጣሚ ቡድን ፈጥሮ አይደለም ብዙ ሙከራዎችም አድርጎ ነው። የቶተናም ጨዋታ ላይ ነው አነስተኛ ሙከራ ከተባለ አስር እሱ። ቶተናም ግን በሜዳው ብዙ ሙከራ የሚሞክር ቡድን አይደለም። የግብ ጠባቂ መምጣት ያሻሻላቸው ነገሮች አሉ። ዩናይትድ ብዙ መሻሻሎች አሉት፣ ቢሆንም ነገር ግን በመከላከሉ በኩል አምናም ያለ ድክመት አሁንም አለበት። አሁን ያልተቀረፈው ችግር እሱ ነው። አሁን ሰዎች ምን አይነት ጥያቄ ያነሳሉ? ኦኬ በግልጽ የሚታይ መሻሻል አለ፣ በማጥቃቱ በኩል በፕሬሲንጉ በኩል ከዛ አሰልጣኙ በሚፈልጋቸው ታክቲካዊ መፍትሄዎች በኩል ግን በአንዳንድ ነገሮች የሩበን አሞሪም ሁለተኛ ሲዝን ከቴንሃግ ሁለተኛ ሲዝን ጋር የሚጋራቸው አንዳንድ ነገሮች ግን አሉ። አንደኛው ለመነሻ ያህል በሁለተኛው የኤሬክ ቴንሀግ ሲዝን ማንቸስተር ዩናይትድ ከ11 ጨዋታዎች በኋላ ስምንተኛ ነበር። አሁን ማንቸስተር ዩናይትድ ስምንተኛ ነው። በሁለተኛው የኤሬክ ቴንሀግ ሲዝን ከ11 ጨዋታዎች በኋላ ማንቸስተር ዩናይትድ 18 ነጥብ ነው የነበረው። አሁን 18 ነጥብ ነው ያለው ግን በስታቲስቲካል ሲሚላሪቲ ብቻ አይደለም የሚጠቀሰው። የሁለተኛው ሲዝን የቴንሃግ ሁለተኛ ሲዝን ከመጀመሪያው ሲዝን በጣም የሚለየው ማንቸስተር ዩናይትድ የበለጠ ክፍት መሆን መጀመሩ የበለጠ ትራንዚሽናል መሆን መጀመሩ ነው። ታስታውሺ እንደሆነ የመጀመሪያዎቹን ሁለት ጨዋታዎች ተሸንፈው ከጀመሩ በኋላ በአያክስ የነበራቸውን ሐሳብ በሙሉ ትተው በሁለቱ ጨዋታዎች ከኋላ ቢልድ የማድረግ አንዳንድ ሙከራዎች አድርገው ነበር። ፉልባኮች ባኮች ኢንቨርት የማድረግ ምናምን፣ ግን ደህያ ግብ ጠባቂያቸው ስለነበር በጣም አስደናቂ ግብ ጠባቂ ቢሆንም ለዛ ጨዋታ የሚስማማ አልነበረም። ስለዚህ ለውጥ ማድረግ ነበረባቸው። ሁለተኛው ሲዝን ላይ ግን የበለጠ ኦናና መጣ ምናምን። ስለዚህ በሃይ ዲፌንሲቭ ብሎክ መጫወት ጀመሩ፣ በትራንዚሽን መጫወት ጀመሩ እና ያኔ ዩናይትድ ከኋላ ክፍት ሆነ። ፕሬስ ለማድረግ ነሰሰሪ ለፕሬሲንግ የሚሆኑ ተጫዋቾች ሳይኖሯቸው ዩናይትድ ክፍት ሆነና በሙከራዎች ብዛት ከወረደው ሼፈልድ ዩናይትድ ቀጥሎ ብዙ ሙከራ የተደረገበት ቡድን ሆነ፣ በጣም ክፍት ሆነ ማንቸስተር ዩናይትድ። አሁን ሩበን አሞሪም ይሁን ሁለተኛውን የውድድር ዘመን ሲጀምር አምና ከመጣበት ጊዜ ጀምሮ ይነግረን የነበረው የበለጠ ኮንትሮል ቤዝድ እግር ኳስ መጫወት አለብን የሚል ነበር። የበለጠ የፖሴሽን እግር ኳስ መጫወት መጀመር አለበት ዩናይትድ። ባለፉት አመታት ጥሩ በተጫወተ ጊዜ እንኳን ይለ ትልልቅ ድሎች ባገኘ ጊዜ እንኳን ትልልቆቹን የጎል ድሎች የሚፈጥረው በትራንዚሽኖች ነው። ትራንዚሽን አንድ ዊፐን እንጂ ብቸኛው ዊፐን መሆን የለበትም የሚል ምክንያቱም ጨዋታውን የባስኬት ቦል መልክ ይሰጠዋል። አንቺም ጎሎች ታስቆጥራለሽ፣ ዩናይትድ አሁን እንደሚያደርገው ግን የባላ ሀገራ ቡድንም ጎል ያስቆጥራል። ኤሊት ቡድኖች እንደዚህ አያደርጉ፣ ትራንዚሽናል ሞመንቶችን ይቆጣጠራሉ። ብዙ ጊዜ አሁን ዩናይትድ ትራንዚሽናል ሞመንቶችን የመቆጣጠር ችግር አለበት። አሁን የሚለየው በሁለተኛው ሲዝን በተለይ ደግሞ ከባለፈው የብሬንፎርድ ሽንፈት በኋላ በቀደም ሳነሳው ነበር የትኛው ጨዋታ የጥፋት ነጥብ እንደሆነ። የበለጠ ረጅም ኳስ መጫወት የጀመሩት ከዚያ ጨዋታ በኋላ ነው። ስለዚህ ማንቸስተር ዩናይትድ ቢልድ አፕ አማካይ ክፍሎን ፕሮግረስ ያደርጋል፣ ጭራሽ በአማካይ ክፍሎ ላይ ምንም ተሳትፎ የለም። ቢልድ አፕን በተመለከተ ረጅም ኳስ ከዛ ሰከንድ ቦል ማሸነፍ እና በፈጣን ሽግግር ማጥቃት። አንዳንዴ ግን ኳሱ በሄደበት ፍጥነት ተመልሶ ይመጣል ተመልሶ ይመጣል። ስለዚህ ብዙ ሙከራ የተጋጣሚ ቡድን ያደርጋል፣ ብዙ የጎል እድሎች ይፈጥራል። አሁን ማንቸስተር ዩናይትድ ላይ በዚህ ሲዝን አንድ ነጥብ አምስት ሶስት ኤክስጂ አጋንስት የሚባል ኤክስፔክተድ ጎልስ አጋንስት ይፈጣል። ይሄ ሰፊ ነው። በጣም በጣም ሰፊ ነው። ይሄ በየጨዋታ የጨዋታ አቬሬጅ መሆኑ ደግሞ በጣም ሰፊ ነው። ስለዚህ ቀጥሎ እንግዲህ ይሄ ይሄ ደግሞ እንትን መሰረታዊ ስታይሊስቲክ የሆነ ነገር አንድ ሰማያዊ ቴዎሪ ሲያቀርብ ሰማሁት መሰለሽ። መጀመሪያ ሁለቱም አሰልጣኞች በአያክስ እና በስፖርቲንግ ስኬታማ የሆኑበትን ብሉፕሪንት ለመተግበር ሞክረው አልሰራም። ማንቸስተር ዩናይትድ በቴንሃግም በሩበን አሞሪ መምሰር ጥሩ የቢልድ አፕ ቡድን አልነበረም እስካሁን ድረስ ቢያንስ ከዚያ ሁለቱም አሰልጣኞች የፈጠሩት መፍትሄ ይሄ የርሊ ቢልድ አፕ ፌዝ የሚባለውን መሻገር ነው፣ በቃ በረጅም ኳስ። በአሞሪም ስር ቴናግም ከሞላ ጎደል በፈጣን ሽግግር ያንን ለማድረግ ነበር የሞከሩት። ግን የተከላካይ መስመራቸው ደግሞ በሁለቱም አሰልጣኞች ስር ድክመት ያለበት ነው። ስለዚህ መሻሻሉ አለ፣ ግን በመሻሻሉ ውስጥ ደግሞ ማጥቃቱን ለማሻሻል እየተከፈለ ያለ ኮስት ተደርጎ ሊታይ ይችላል፣ በተለይ በሽግግር ቡድኑ በቶሎ ተመልሶ ስለሚጠቀም ማለት ነው።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 ብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቱ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።